የትናየት ሰለሞን እባላለሁ የየቲፓድስ ፋውንደርና ፋውንደር እና ባለቤት ነኝ። እንዲሁም ደግሞ የኢትዮጵያ የሴቶች የወር አበባ ንጽህና አጠባበቅ ማህበር ስራ አስኪያጅ ነኝ። የቲፓድስ እንዴት ነው የተመሰረተው? ምን ያክልስ አገልግሎት ሰጥቷል እስካሁን ባለው የቲፓድስ ማምረት ከጀመረ አሁን የሴቶች ቀን አንድ ዓመት ይሆነናል። የተመሰረተው እንግዲህ በጣም አገራችን ላይ ያለው ሰፊ የሆነ የወር አበባ ድህነትን ለመቀነስ ከነበረኝ ፍላጎት ለመቀላቀል አንደኛዋ የመፍትሄ አካል ለመሆን ከነበረኝ ፍላጎት ተነስቼ ነው። እስካሁን እንደ ጀማሪ ጥሩ የሚባሉ ነገሮች አሉ። ከስድስት ሺህ በላይ ፓዶችን አምርተን በተለያዩ አካባቢዎች አሰራጭተናል። አብዛኛው በሚባል ሁኔታ የሰጠነው ትምህርት ቤቶች ላይ ነው። እዚሁ አዲስ አበባ ላይ የሚገኙ በተለያየ ክፍለ ሀገር ያሉ ትምህርት ቤቶች ላይ ነው፣ ፓዶቹን እየሰጠን ያለ ነው። የንጽህና መጠበቂያዎቹን በነጻ ነው የምትለግሱት ወይስ እንዴት ነው? በስራችን የቲፓድስ ላይ የሚሳተፉ አስራ ሶስት ያህል ሰራተኞች አሉን። አብዛኞቹ በጣም ከአንድ ከሁለት በቀር ሁሉም ሴቶች ናቸው፣ ሁሉም ማለት ይቻላል። ፓዶቹን እንግዲህ ብዙዎቹ ሴቶች በድህነት አቅም በማነስ ፓድ ማግኘት ስለማይችሉ ነው የሚታጠብ ፓድ የምንሰራው፣ እና ፌስቡክ ላይ ሊንክዲን ላይ አልፎ አልፎ ደግሞ ቲክቶክ ላይም ያለውን ችግር ልጆቹ ያሉበትን ችግር ገልጬ እኔ እጽፋለሁ ወይም ቪዲዮ እሰራለሁ። ያንን ያዩ ሰዎች ገንዘቡን የፓዱን ገንዘብ መግዣ ገንዘብ ይሰጡን እና እኛ ደግሞ ገዝተን ለልጆቹ በነፃ እንሰጣለን። እስካሁን እያደረግነው ያለ እንደዛ ነው። መልካም እንግዲህ የዘድሮ የዓለም አቀፍ የሴቶች ቀን አክሰለሬትድ አክሽን ወይም ደግሞ የተሳለጠ ትግበራ በሚል መሪ ቃል ነው እየተከበረ ያለው። እኩልነትን ለማምጣት፣ ፍትሐዊነትን ለማስፈን እንዲሁም ሴቶችን ለማብቃት በሚል ማለት ነው እና አንደኛው የሴቶችን ወደኋላ የሚጎትታቸው ነገር ከወር አበባ ንጽሕና ጋር የተያያዘው ተግዳሮት ነው እና ብዙ ጊዜ በዚህ ጉዳይ ላይ ስትጽፊ ወይም ደግሞ ስታነሺ አይቻለሁ እና እስቲ በተለይ ከትምህርት አኳያ ሕይወትን ከማስቀጠል አኳያ የወር አበባ ንጽህና መጠበቂያ እጥረት ያለው ተግዳሮት ምን ይመስላል? እንግዲህ የወር አበባ እያንዳንዷ ሴት ደላትም ከፋትም በየትኛውም የኑሮ ሁኔታ ውስጥ ብትሆን ግዴታ የወር አበባ ታያለች እና የወር አበባ ንጽህና መጠበቂያ ደግሞ ያስፈልጋታል። አብዛኞቹ እንግዲህ እኔ በምሰራበት አካባቢ፣ እኔ የሚደርሱ መረጃዎች ላይ የማገኛቸው ሴቶች አብዛኞቹ ህፃናት ተማሪዎች ናቸው ገና ትምህርት ገበታ ላይ ያሉ ልጆች ናቸው። እነዚህ ልጆች እንግዲህ የወር አበባቸው ሲመጣ ከትምህርት ቤት ይቀራሉ። ምክንያቱም ትምህርት ቤት ውስጥ ያለ ሞዴስ መሄድ አይችሉም። ስለዚህ ከትምህርት ቤት የመቅረት ሁኔታ ነው የሚከሰተው። እንግዲህ አንድ ሴት በወር ውስጥ አምስት ቀን እንኳን የወር አበባ ታያለች ብለን ብናስብ ይህንን ቀናት ደግሞ ወደ የትምህርት ጊዜ የአንድ ዓመት የትምህርት ጊዜ ስናሰላው እቺ ልጅ ከትምህርት ቤት የምትቀርብበት ጊዜ በጣም ከፍተኛ ነው። በዚህ መካከል ትምህርቷን ተከታትላ ከሌሎች ልጆች ጋር ተወዳዳሪ ሆና የምትፈልግበት ደረጃ ላይ የመድረስ አቅሟን በጣም ዝቅ ያደርገዋል። ከዚህም በተጨማሪ ደግሞ ልጆቹ የወር አበባቸው በሚመጣና ለዛ ደግሞ የሚሆን የፓድም የሚሆን ሌሎችም ነገሮች በማያገኙ ጊዜ ከፍተኛ የሆነ የሥነ ልቦና ጫና ነው የሚደርስባቸው በጣም ይከፋሉ፣ ይደበራሉ። ምናልባት አንዳንዶቹ ልጆች አብዛኞቹ ልጆች ብዬ መናገር ትችላለው፣ ከሞዲስ ባሻገር ፓንትም የላቸውም። ስለዚህ አልፎ ልብሳቸውን፣ ዩኒፎርማቸውን ይነካባቸዋል። በዚህ ሰዓት ላይ ደግሞ ብዙ ያው ልጆች ናቸው፣ ይስቁባቸዋል፣ ያሾፉባቸዋል እና እነዚህ ዲስሴቶች ላይ የሚደርሰው ጉዳት ቀላል የሚባል አይደለም። ብዙ የወር አበባ ንጽህና መጠበቂያ ላይ የሚሰሩ እንዳንች ያሉ ተቋማት ተፈጥሯል ባለፉት አምስትና አስር ዓመታት። እንዲሁም ደግሞ መንግስትም የወር አበባ ንጽህና መጠበቂያ ከቀረጥ ነጻ እንዲገባ በሕግ ደንግጎ ከቀረጥ ነጻ ይገባል ወደ ሀገር። ግን እስካሁን ድረስ ኢትዮጵያ እንደ ሀገር በከተሞችም እንኳን በገጠሩ በከተሞችም የወር አበባ ንጽህና መጠበቂያ እጥረት አለ እና ይህን ጉዳይ ደግሞ አንቺም ራስሽ በማህበራዊ ድረገጽች ላይ አንስተሽዋል እና ለምንድን ነው ይሄ ክፍተት የተፈጠረው ትያለሽ? ፓድ የምናመርተው እንዲሁም ደግሞ የተጠቃሚው ፍላጎት ሲነጻጸር በጣም ከፍተኛ የሆነ ልዩነት አለ። እኛ ራሳችን አምራቾቹ ደግሞ ችግር አለብን። የተለያዩ ማቴሪያሎችን ለማስገባት የቀረጥ ሊሆን ይችላል ቦታ የፋይናንስ ብዙ ችግሮች አሉብን እና አገሪቷ ላይ ባለው ፍላጎት መጠን አምርተን ምርት አምርተን ለማቅረብ እኛ ራሳችን አምራቾቹ ከፍተኛ የሆነ ችግር አለብን። የፋይናንስ የተለያዩ ችግሮች አሉብን። ከዚህም ደግሞ በተጨማሪ ማንሳት የምፈልገው በጣም ከፍተኛ የሆነ የግንዛቤ እጥረት አለ። ሰዎች ምናልባት ስለምግብ ስለመራብ ቢወራ ብዙ ሰዎች ሊረዱ ይችላሉ። ብዙ ድርጅቶች ብዙ ግለሰቦች ሊተባበሩ ይችላሉ። ነገር ግን የወር አበባ የሚባለው ሲነሳ እንደ ችግር ራሱ እየታየ አይደለም። አብዛኛው ሰው የወር አበባን እንደ ችግር አየውም። እንደገና ደግሞ አንዲት ሴት ፓድ ማግኘት ምግብ እንደ ማግኘት አስፈላጊ መሆኑን የማሰብ ሰፊ የሆነ ችግር ስላለ ይመስለኛል እና አንድም በተፈለገው መጠን ያህል እንዳያድግ ያደረገው ይሄ ይመስለኛል። መፍትሄውስ እንደ መፍትሄ እኛ የሚታጠብ ፓድ አምራቾች እንዲሁም ደግሞ ዲስፖዝ ብሎን ወይም ተጠቅመው የሚጣለውን ፓድ ከውጭ የሚያስገቡና የሚያመርቱ ድርጅቶች ተሰባስበን አሁን ላይ አሶሲሽን እያቋቋምን ነው። እዛ ላይ እኔ በስራ አስኪያጅነት እየሰራሁኝ ነው። እንግዲህ ይሄ ማህበር ወደ ስራ ሲገባ እኛ አምራቾች ላይ ያለብንን ከፍተኛ ችግር ይቀርፍልናል ብለን እናስባለን። የጥሬ ዕቃዎችን እንደ ልባችን ከማግኘት ሌሎች መብቶቻችንን ከማስከበር አንጻር እና ያኔ እኛ በሙሉ አቅማችን ማምረት እንዲሁም ደግሞ ሌሎች አዳዲስ ሰዎች ወደ ስራው እንዲገቡ ማበረታታት ስንጀምር ችግሩን በምንችሉ አቅም እንቀርፈዋለን የሚል ግምት አለኝ። እሺ፣ የትናየት ሰለሞን፣ እንግዲህ ስለነበረን ቆይታ በጣም ነው የማመሰግነው። መልካም የስራ ዘመን እንዲሆንልሽ እመኛለሁ። እኔም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ።